ምስጋና አሁን፣ ይሄ በዓል የምስጋና በዓል፣ አናንያ አዛሪያ፣ ሚሳኤል፣ ሲድራቅ ሚሳቅና አብደናጎ እነዚህ ሶስቱ ወጣቶች እግዚአብሔርን በእሳት ውስጥ ሆነው ያመሰገኑበት ይትባረክ እግዚአብሔር አምላከ አበዊ ነው የአባቶቻችን የቅዱሳን አምላክ እግዚአብሔር የተመሰገነ ይሁን። ይመስገን ለምን ምስጉን ስለሆነ ልዑል ስለሆነ፣ ስቡኒ ውቱ ወልዑሉኒ ውቱ፣ እሱ የተመሰገነ ነው። እሱ የተባረከ ነው። እሱ ከፍ ከፍ ያለ ነው። የተመሰገነ ስለሆነ ይመስገን ብለው ያለምንም ቅድመ ሁኔታ ማለት ነው፣ ያለምንም ሁኔታ እግዚአብሔርን በእሳት ውስጥ በመከራ ውስጥ ያመሰገኑት። ለምን አመሰገኑት ተብለ የምንጠየቀውን ባይዲፎልት፣ ስለ አዳናቸው ይሆናል አይደል? ስለ አዳናቸው አይደለም ያመሰገኑት ኋላ ላይ ይመጣበታል። ምንም ምክንያት የላቸውም፣ ሁኔታ የሚባል እግዚአብሔር ለማመስገን ማለት ምስጋና የሚገባው ምስጋና የባህሪ ገንዘቡ ስለሆነ፣ እግዚአብሔር ከምስጋና ውጪ ሌላ ነገር አይስማሙ። የባህሪ ገንዘቡ ምስጋና ነው። የራሱ ቀምቶ አይደለም የሚመሰገኑ። አንዳንድ ሰዎች አስፈራርተው ነው የሚመሰገኑት። ብር ሰጥተው ስለ እነሱ እንዲነገር ይፈልጋሉ የሆነ ሰው የሆነ ነገር አድርገው ስለ እነሱ እንዲናገርላቸው ይፈልጋሉ። የሌላቸውን አይደለም። እግዚአብሔር እንደሱ አለ። የራሱ ነው፣ የባህሪ ገንዘቡ ነው ምስጋና። የባህሪው ነው ምስጋና። የራሱ ብቸኛ ገንዘቡ ነው። መመስገን የሚገባው ምስጋና የባህሪ ገንዘቡ ስለሆነ ነው የምናመሰግኑ። መጽሐፍ ቅዱስ እንደዚህ ይላል። በዚህ በመዝሙር 17 ቁጥር 3 ላይ መጽሐፈ ሳሙኤል ላይ ያለው አንድ አይነት ነው። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶችን እድናለሁ። ምን የሚገባውን ነው የሚለው? ምስጋና የሚገባው። ለምን እናመሰግናለን? ምስጋና ስለሚገባው ነው። እኔ ስለተደሰጥኩ አይደል? ስለበላው፣ ስለጠጣው፣ ስለጠገብኩ አይደል? የሚገባው እያለቀስኩም አመሰግነዋለሁ። በእውነት እንዲህ አይነት ልቦና ለውላችሁ ሲናገሩት አሁን ቀላል ነው ይመስል አይሆንም። በህይወታችን ውስጥ ከባድ ነው፣ በጣም ከባድ ነው። ምንም ሁኔታ ሶስት ገበሬዎች ነበሩ ይላል በዲዮቅልጥያኖስ ዘመን አርያኖስ የተባለ ክፉ መኮንን አገሩን በሚያምስበት ወቅት ሮም ውስጥ እነዚህ ሶስት ገበሬዎች እነሱ ባሉበት መንደር ይህ ወታደሮቹን ልኮ ክርስቲያኖችን ሲያስጨፈጭፍ ሲያስገድል ዋል እነሱ ደግሞ ገበሬዎች ስለሆኑ ወደ ጫካ ይሮ ነበር፣ እንጨት ለመቆረጥ ማለት ለአንዳንድ ነገር የሚሆናቸው። ሲመለሱ መንደሩ ጸጥ ብሏል። በየቦታው ደም ነው፣ የተረፉ ሰዎች ይጮዋሉ። ምንድን ነው ብለው ጠየቁ። አሪያኖስ ሰራዊቱን አሰማርቶ መንደሩን እንደዚህ አድርጎታል አሉት። አሁን እኛ ብንሆን ምንድን ነው ምንድነው እግዚአብሔር በኪነ ጥበቡ ከለለኝ፣ ወደ ጫካ ባንሄድ ኖሮ ጉዶነን ነበር ምናምን ነው የምንለው እኛ መጥቶን ይህን በሙሉ እልቂት የተፈጸመ ሱሮዋል በሙሉ ሰማዕትነት የተቀበሉት ክርስቲያኖች በዚህ ምክንያት ነው አሉ። ሶስቱ ግ አዎ ቤት በኩል የሄደው አሪያኖስ ቤት በኩል ሰራዊት ሄዱት፣ በዚህ በኩል እየሮጡ ሄዱት። እንዴት ሰማዕትነት ያመልጠናል እኛ ተራ እንጨት ለመቁረጥ ጫካ ገብተን ወደ እግዚአብሔር የምንሄድበት መንገድ ወደ እግዚአብሔር የምንሄድበት ድልድይ እንዴት ይሰበራል? ጨንቋቸው እየሮጡ ሄዱት። አገኟቸው ወታደሮች እኛ በክርስቶስ የምናምን የክርስቶስ ባሮች ነን አሉ። ስመ እግዚአብሔር ሲጠራ ይደነግጣሉ ብለው ጣዖት የሚያመልኩ ገበሬዎቹ፣ እኛ የክርስቶስ ወታደሮች ነን፣ እኛ ክርስቲያኖች ነን አሉ። እንደ እብድ እየሆኑ ማለት ነው። እንዳያመልጣቸው ሰማት ነው። ዘመኮኑኑ በጣም ተመሳጨና ለወታደሮቹ ግደሏቸው በሏቸው፣ ምን ዝም ትላላችሁ? ከዛ ወታደሮቹ ምን አሉ? ሰይፋችንን ወልውለን አጽልተን ወደ ሰገባው ከተናል። ከዚህ በኋላ አውጥተን እነሱን ልንገድል አንችልም። ሰይፋችን ይቆሽሻል። ሰይፍ በጣም መወልወል አለበት በጥንቃቄ የሰው ደም ደሞ መጥፎ ነው። ወደ ሰገባዎች ከመክተታቸው በፊት ብዙ ደክመው አጽድተው ነው የከተቱት። ስለዚህ ተንጠባረሩ ማለት እኛ ሰይፋችንን እንደገና አውጥተን እነዚህን መግደል አንፈልግም ማለት። ምናሉ ገበሬዎቹ ይኸው መኮትኮቻችን፣ ዛፍ የምንቆርጥበት መጠረቢያችን በእጃችን ላይ ያለ በዚህ ግደሉ ናሏቸው። ስንክሳር ላይ ተጽፎ ታሪኩ ሶስቱን ባጋደሙ ማጋደሙና በራሳቸው መጥረቢያ ገደሏቸው። ሁኔታ የሚባል ነገር የለም። በክርስቲያን እንደ ሁኔታው አይደለም፣ የሚያምኑት እነሱ እንደ ሁኔታው አይደለም። እግዚአብሔር የሆነ ነገር ሲፈጠር መደበቅ የሆነ ነገር ሲፈጠር ብቅ ማለት አይደለም። ሁልጊዜ ጊዜ በእግዚአብሔር ፊት ራቸው ሁልጊዜ የምናመሰግነው ሁኔታዎችን ጥጋ አድርገን አይደለም ምስጋና የባህሪ ገንዘቡ ስለሆነ ነው። ምስጋና የባህሪ ገንዘቡ ስለሆነ እናመሰግነዋለን። በመዝሙር 95 ቁጥር 7 ላይ የአሕዛብ አህዛብ ወገኖች ለእግዚአብሔር አምጡ ክብርና ምስጋና፣ ለእግዚአብሔር አምጡ ለስሙ የሚገባ ክብር፣ ለእግዚአብሔር አምጡ ቁርባንን፣ ያዙ ወደ አደባባዮች ግቡ፣ በቅድስና ስፍራ ለእግዚአብሔር ስገዱ፣ ምድር ሁሉ በፊቱ ትነዋወጥ። ምስጋና ይዛችሁለት ኑ ነው። ምስጋና ይዛችሁለት፣ ስለተደረገላችሁም ስላልተደረገላችሁም አይደለም የባህሪ ገንዘቡ ነው። ምስጋና እያመሰገናችሁት ኑ። ሁለተኛው እግዚአብሔርን የምናመሰግነው የተፈጠርንበት ዓላማ እሱ ስለሆነ እግዚአብሔር የፈጠረን ስሙን እያመሰገንን ክብሩን ወርሰን እንድንኖር ምስጋናው በባህሪው ብቻ ተወሰኖ እንዳይቀር ክብሩ የሱ ብቻ ሆኖ እንዳይቀር ከክብሩ ሊያሳትፈን ስለፈለገ እሱ ህያው ሆኖ ብቻ እንዳይቀር እኛም ህያዋን እንድንሆን ማለት ነው። እኛም ከክብሩ ተሳታፊ እንድንሆን ፈጠረ። እያመሰገን ነው እንድንኖር ማለት ነው። እንደምን? ልክ እንደ መላእክት። መላእክት አሁን በዛ ተፈጥሯቸው ነው ያሉት። እያመሰገኑት ነው የሚኖሩት። ቅዱስ ቅዱስ ቅዱስ እያሉት አያርፉ የቤተክርስቲያን አገልግሎት እሱ ነው በሌሊትም በቀንም ካህናቱ ያለነዋም የሚያመሰግኑት የዛን የመላእክቱን አገልግሎት ታሳቢ በማድረግ ምንም ድካም የለም ዝም ብሎ ማመስገን ሲያርፉ ማለት ከምስጋና ምስጋና ሲያቋርጡ ይደክማሉ ምስጋና ሲያቋርጡ ይራባሉ ምስጋና ሲያቋርጡ ይጠማሉ ምስጋና ሲያቋርጡ ይሞታሉ ሲያመሰግኑ ነው ህያው ነው የሚኖሩት ሲያመሰግኑ ነው የሚያርፉት ሲያመሰግኑ ነው የሚጠግሙት። ሲያመሰግኑ ነው የሚረኩት። ምስጋናው አይቋረጥም፣ እንደምንስበው አየር ማለት ነው። በመላእክት ከተማ በመላእክት ከተማ ልመና የለም። ምን ማለት አድርግልን፣ እንደዚህ ስጠት፣ እባክህን አይሉትም። ሁሉ ነገር አላቸው፣ ሁሉም ተሰጥቷቸዋል። እያመሰገኑ መኖር ብቻ ነው። እኛ ጋርስ ልመና ለምን? የጎደለ ነገር ስላለ። መቼ ነው የጎደለው? ያን ጊዜ ስንበድለው፣ እግዚአብሔር ማለት ወደ ምድር ተጣለን ያነ እያመሰገነው ነበር። ምን ኖሮ ከበደለው? በኋላ ግን ወደዚህ ምድር ስንመጣ ከዛ በኋላ ልመና ተጀመረ፣ ማለት መለመን ተጀመረ። እስከ መቼ ነው ማታድረን እጅን ካሪያ ማለት፣ መቼ ነው መተ ምታድረን፣ እባክህ ከዚህ ያውጣ እግዚኦ ማለት የተጀመረው ከዛ በኋላ የመከራ ዓለም ውስጥ ስላለን ማለት እንጂ፣ እያመሰገኑ ዝም ብሎ መኖር። አሁን እግዚአብሔር ዝም ብለን ስናመሰግነው ወደ ጥንተ ተፈጥሯችን ነው የምንመለስ፣ ልክ እንደ መላእክት ማለት ነው፣ ዝም ብሎ ማመስገን። በጣም እድል ነው እግዚአብሔር እንዲህ ያለውን ልቦና አይስጠን ዝም ብሎ ማመስገን እግዚአብሔር ሁኔታዎች ሳያስቀምጡ ማመስገን እንዲህ ካደረግልኝ እንዲህ ያደርግልኛል ሳይሉት ዝም ብሎ ማመስገን እግዚአብሔር የሚመሰገንባቸው ምክንያቶች አንዱ ወይም እኛ እግዚአብሔር የምናመሰግንበት አንዱ ምክንያት የተፈጠርንበት ዓላማ ስለሆነ ልመና የተጀመረው ከውድቀት በኋላ የመገዛታችንም ምልክት ነው እሱ ገዢ እኛ ተገዢ መሆናችን የሚታወቀው በማመስገን እያማረር ነው ተገዢነት የለም። እሱን እያማረርን ገዢያችን ነው ልንለው አንችል እያማረር ነውም ገዢያችን ነው ሊል አይችልም እግዚአብሔርን በማማረር ተገዥነትን መግለጥ ወይም ፍቅርን መግለጥ አይቻልም በማመስገን ነው ፍቅርን መግለጥ የሚቻለው ነው ተገዥነታችንን መግለጥ የሚቻለው ለዚህ ነው በአንደኛ ዜና መዋዕል ምዕራፍ 29 ቁጥር 13 ላይ አሁንም እንግዲህ አምላካችን ሆይ እንገዛላለን። ምን እናደርግላለን? እንገዛላለን። በነፍስም በስጋ ለመገዛታችን ደግሞ ምክንያት ለክቡር ስምህ ምስጋና እናቀርባለን። ለስሙ ምስጋና ስናቀርብ የመገዛታችን ምልክት ምንም ሁኔታ ቢፈጠር፣ በህይወታችን፣ በኑሯችን፣ በትዳራችን፣ በስራችን የፈለገ ቢሆን ተመስገን ካለ ካመሰገን ነው መገዛታችንን እየገለጠን ቅድም እንዳለው ነው ወንድማችን፣ አይዘገይም። እግዚአብሔር የራሱ የሆነ ካላንደር አለ፣ ይመጣል፣ ችግር የለበትም። ግን እኛ ስላለው አይደለም፣ በራሱ ጊዜ ይመጣል። እግዚአብሔር የጸሎታችንን መልስ በጭራሽ አይከለክልም፣ ከልክሎም አያውቅም። የሚዘገይበት ምክንያት አንደኛ ያን ለመቀበል ብቃቱ ስለሌለን ያን ብቃት እስክናገኝ ሊሆን ይችላል። ጊዜው ገና ስለሆነ ነው። የሚሰጥበት ሰዓት አለ ራሱ ጊዜ ብንሰጠው ያን ነገር ልና ላንጠቀምበት እንችላለን። ልክ ልጆቻችንን በየዕድሜያቸው በየዕውቀት ደረጃቸው የምናደርግላቸውን ነገሮች እየጨመረ እንደምንሄድ ማለት ነው። ከፍ እያደረገ የምንገዛላቸው ጫማ፣ የምንገዛላቸው ጃኬት፣ የምንገዛላቸው ልብስ በየዕድሜያቸው እየጨመረ ነው ሄ የአራት ዓመት ልጅ ሆኖ የአስር ዓመት ሱሪ እንዲለብስ አናደርግም፣ በጭራሽ በልኩ ነው፣ በመጠኑ ነው። እግዚአብሔርም ልክ እንደዚህ እና ዩኒቨርሲቲ ከገባ በኋላ ሲመረቅ የሚለብሰውን ሱፍ በአምስት ዓመቱ ልናሰፋለት አንችል አይሆንም። ልክ ሲደስ ነው የምናደርግልን። እግዚአብሔርም እንደዚህ አንዳንድ ሰዎች ለምሳሌ ሳያገቡ ሲያገቡ የሚኖርበትን ኑሮ ወይም ሀብት ይጠይቁታል። ከማግባታቸው በፊት ይሄን ይሄን ይሄን ይሄን ይሄን አድርግልኝ እንዳገባ ሊያደርግ አይችልም። ምክንያቱም ያ ከትዳሩ ጋር አብሮ የሚሰጥ ነገር። ከመውለዳቸው በፊት ልጅ የሚያሳድጉበትን ነገር አምጣ ይሉታል። ጊዜ ሊሰጠን አይችልም። በጀቱን ልንበላው ስለምንችል፣ ማለት ልጁ ሲመጣ ነው የሚሰጠን። ለአንደኛው ልጅ አንድ በጀት፣ ለአንደኛው ልጅ አንድ በጀት። እናንተ አሁን ነዳያን ተደርድረው በከረጢት ወይም በላስቲክ ዳቦ ይዛችሁ ትኩስ ዳቦ ለሁሉም ነዳያን አንድ አንድ አንድ አንድ ዳቦ እየሰጣችሁ ስትሄዱ አንድ ልጅ ያዘለች እንደገናም ደግሞ ያቀፈች አንድ እናት ብትኖር አንድ ዳቦ ሰጣችኋት ነው የምታልፉት? ስንት ነው የምትሰጧት? ሶስት ይዛለች። አይ እዛ ልጅ አለኝ ብቻዋን ሆና ማለት ነው እዛ ሶስት ልጆች አሉኝ ጨምሪልኝ ብትላችሁ ትሰጧታላችሁ? አይ ውሸቷ ስታዩ ነው የምትሰጡት እናንተ። እግዚአብሔርም ስንገባበት ነው የሚሰጠው ስንደርስበት ነው በየልካችን ነው የሚሰጠት ዘግይቶ አይደለም። የኛ ብቃት ነው የሚሰጠን ነገር ሊሆን ይችላል። ሀሙስ የሚሰጠንን ማክሰኛ ያደርገው በጭራሽ አይከለክለንም። እኛ ምን ለምን ነው ትንሽ እኮ ነው? በጣም ትንሽ ነው የሰጠን። ቅዱስ ሥጋውና ክቡር ደሙን ነው ህይወቱን ነው። የዚህ የኑሮ ሁኔታ በጣም ይምንት ነው። ለማያምኑት ሁሉ ነው የሚሰጠው የለም ለሚሉት፣ ለሚሰድቡት፣ ቤተክርስቲያን ለሚያቃጥሉት፣ ካህን ለሚገሉት ይበላሉ ይጠጣሉ። መኖሪያ ሰጥቷቸዋል። መኪና አላቸው፣ ቤት አላቸው። እየሰደቡት ይበላሉ፣ እየሰደቡት ፀሐይ ይሞቃሉ። ይሄ ትንሽ ነው፣ በጣም በጣም ትንሽ ነው። በዚህ አይጠረጠርም። እግዚአብሔር ሁሉን ነገር ነው የሚያሟላልን፣ ግን በጊዜው ነው የሚያደርገው፣ በራሱ ጊዜ ነው። ምንም ተስፋ መቁረጥ አይቻልም፣ አያስፈልግም። ከምስጋና ምንም መውረድ የለብንም። ዝም ብሎ ማመስገን ነው። ዝም ብሎ ማመስገን በአንድ ሀገር አንድ ንጉስ በሚያስቀድሱበት መቅደስ ቅዳሴ ሲያስቀድሱ ንጉሱ ካህኑ ብዛቸው ሲወጡ በክብር የሚቀድሰው ካህን ሲቀድስ ለንጉሱ ነው የሚታየው። ለካህኑ አይታወቀው። ከመሬት አንድ ክንድ ከስንዝር ከፍ ብሎ ባየር ላይ ነው የሚቀድሰው። ካህኑ ይራመዳል በመሬት የሚራመድ ነው ቢመስለው ካህኑ አያቆ ግን አየር ላይ አየር ላይ መሆኑን የሚያዩ ግን ንጉሱን። ንጉሱ ሁል ጊዜ ይሄን እግዚአብሔር ቸርነት እያየ እያደነቀ ቅዳሴውን አስቀድሶ ወደ ቤተ መንግስቱ ይሄዱ። ለካህኑም አልነገሩ። በጉጉት ነው የሚመጣው ሁል ጊዜ ወዱት። ሌሎች ሰዎችም አያውቁም። ሄድ እግዚአብሔር ሲጠብቅልኝ በሆነ ምክንያት ከቤተ ክርስቲያን እንዳንቀር የሆነ ምክንያት ያደርግልናል። ታምራት እንደዚህ ናቸው። በነገራችን ለፍቅሮ ለመሳቢያ እንጂ በቤተክርስቲያን ተአምራት ብርቅ ድንቅ አይደለም። እግር ተቆርጦ ሊቀጠል ይችላል። ምንም ብርቁ ድንቅ አይደለም። ጊዜ እቺን አይተን እንዳንጠፋበት ስለሚፈልጉ የለም እንዳንለው ለካ አለ ለካ ሰማኝ። የው ምስክርነቶቹ የሚመጡት እኛን ለማበረታታት አይዞ እነሱን እንደሰማ አንተን የሚሰማል። አለ እኮ ቅዱስ ገብርኤል ለማለት ነው እንጂ ብርቅ ድንቅ አይደለም። እና ለንጉሱ መምጫ ምክንያት ሆኖት ነው ሁሌ ይመጣል። ያ ያ እያደነቀ አንድ ቀን ንጉሱ እያስቀደሰ ካህኑ መሬት ረግጦ ሲቀድሳይ፣ ይሄ የተለመደ ነው፣ መሬት ረግጦ ግን ለንጉሱ በጣም ግራ ገባው። ምንድነው ዛሬ ለምንድን ነው ካህኑ መሬት ረግጦ ያየው? ከፍ ብሎ ሲቀድስ የነበረው ካህን ለምንድን ነው ዝቅ ያለው? ቅዳሴ ማስቀደስ አይበለው፣ ከራሱ ጋር እየተሟገተ አለቀ። ቅዳሴው እንደምን ጨረሰ፣ ወደ ቤተ መንግስቱ ሲሄድ ጠባቂዎቹ ይህንን ካህን ጥሩልኝ። ቤተ መንግስት የቀደሰውን ካህን እና ካህኑ ተጠራ። ለብቻው ያናግረው ጀመር። አባቴ ሰላም ነው አላቸው። እረ ሰላም ነው፣ የሆንከው ነገር የለም? እረ በጭራሽ፣ ዛሬ ምንም አልተፈጠረ። እንደው ቅዳሴ ስትቀድስ የምታስበው ሀሳብ አልነበረም? ሀሳብ አልገባህም አለው። በጣም ለማወጣጣት ሞክሮ ማለት ነው። ይሄ ከቁም ነገር የሚያዝ አይደለም። ቀደም ሲል ቅዳሴ አስቀድሼ ወደ ቤቴ ነበር የሚሄደው። ቀድሼ ወደ ቤቴ ሄዳለው። ቤት ቁርስ ተዘጋጅቶ ቡና ፈልቶ ቤቱ ተከፍቶ ይጠብቀኛል። አሁን ግን ቤቱ ተዘግቷል፣ ባለቤቴ የለች እና ስወጣ የት ነው ምቀም ሰው አፌን ማብሰው እያልኩ እያሰብኩ ነበረ። ንጉሱ ገባው ወድቆ እግሩን ሳሞና እባክበ ሁለተኛ ስለምትበላው ስለምትጠጣው ነገር እንዳታሰብ የቤተሰቦችን ቀለብ በሙሉ ከእኔ ውሰድ። አንተ ቅዳሴው ላይ ብቻ ትኩረት አድርግ አሉ። እንዲህን ያህል የተጨነቁት በምክንያት አይ በቃ አትጨነቀ አልነገረው ሚስጥሩ። እሺ አለ። ቀለብ ይሰፈርለት ጀመር። በሚቀጥለው እሁድ ንጉሱም ካህኑም ተሰየመ ቦታው ላይ ሆኖ መቀደስ ጀመር። እና የምንወርድባቸው ነገሮች አሉ። ከጸሎት እንወርዳለን ከክርስትናችን እንወርዳለን። ማተባችንን እናላለዋለን። ለጣላ መልበሱን እምንተዋለን። ዳይታችንንም እናጥፈዋለን። ዝቅ የሚያረጉ ነገሮች አሉ። እውነት አለ እግዚአብሔር እየሰማን አልተወንም ወደሚለውን እንመጣለን። ሁኔታዎች እንደ ሁኔታው የምናመልክ ከሆነ እሱ ውስጥ ነው የምንገባ። የመገዛታችን ምልክት ነው። አሁንም እንግዲህ አምላካችን ሆይ እንገዛላለን። ለክብርም ስንህን ለክቡር ስምህ ምስጋናን እናቀርባለን እንዳለ። ስለዚህ እግዚአብሔርን የምናመሰግነው የመገዛታችን ምልክት ስለሆነ የተፈጠርንበት ዓላማ ስለሆነ ነው። ሶስተኛ ለምን እናመሰግነዋለን? እግዚአብሔር ያደረገልን ነገር አለ፣ ያላደረገልን ነገር ደግሞ አለ። ምንጠብቀው እኛ ምንጠብቀው ማለት አሁን እዚህ ውስጥ ያለነው እንዲያደርግልን የምንፈልገው ነገር አለ፣ ደግሞ ያደረገልን ነገር ደግሞ አለ። እየሰማችሁ ነው? እግዚአብሔር እግዚአብሔር ካደረገልንና እንዲያደርግልን ከምንጠብቀው የቱ ይበዛ ይመስላችኋል? በራሳችሁ ህይወት ማለት ነው። የቱ ይበዛ? ሳትፈሩ ውስጣችሁን አዳምጣችሁት። እንደ አጠቃላይ መናገር ይቻላል። እንደ ግል ህይወታችንን የምንጠይቀው ጥያቄ አለ፣ ደግሞ ያደረገልን ነገር አለ። የቱ ነው ሚዛን ላይ ቢወጣ የሚደፋው ብዙ? የትኛውን ያደረገልን ይበዛ? ያደረገልን የሚበዛ ከሆነ ማብዛት ያለብን ልመና ነው ወይስ ምስጋና ነው? ምስጋና ነው። ያደረገልን ስለሚበዛ ነው እናመሰግነው። ምን ያላደረገልን ነገር አለ? የበደልነው እኛ በጥፊ የተመታው እሱ፣ የጠፋነው እኛ፣ የፈለግነው የፈለገን እሱ፣ የካድነው እኛ፣ የተሸከመን እሱ፣ የናቅነው እኛ፣ ያከበረን እሱ። ምን ያላደረገልን ነገር አለ? ሰው አድርጎ ፈጠረን የእኛን ስጋ ለብሶ እንደገና መጥቶ ፈለገ፣ ተሰቅሎ ሞቶ አዳነን። ቅዱስ ሥጋውን ክቡር ደሙን ሰጠ፣ የዘላለም ህይወትን በድጋሚ ከእጃችን የወጣውን ያመለጠውን እድል ማለት ነው ድጋሚ ሰጠ። ሌላውን ተውት፣ እዚህ ውስጥ የተሰበሰበ ነው። በተለየ እኔ ማለት የሰራነው በደን ነው በደ ኃጢአት ቢቆጠር ቢዘረዘ በፊቱ ለመቆም የሚያስችለን አይደለም። ከባት ያበሳ ስለሆነ ኃጢያታችንን ሸፍኖ በሰው ፊት ሳይገልጠው ማለት ነው በጣም ይገርማል። ምን ያላደረገልን ነገር አለ? ያደረገልን ብዙ ነው። ያደረገልን ስለሚበዛ ነው እናመሰግነው። ያደረገልን ነገር እናስታውሰው። ያደረገልን ነገር ብዙ ነው፣ የሚያጎድልብንም ነገር ደግሞ የለም። ስለሚበዛ አብዝተን እናመሰግነዋለን። የአንደበት መክፈቻችንም በቤተክርስቲያን ህጻናት የቤተክርስቲያን ትምህርት ሲማሩ አትብ ገጽዬ ብለው እ? መጀመሪያ አንደበታቸውን የሚከፍቱበት ከሁሉ በፊት ማለት ነው። ነአኩተከ እግዚኦ ሴባክ አቤቱ እናመሰግናለን፣ አቤቱ እናከብርሃለን፣ አቤቱ እንገዛላለን። ከምስጋና ነው የሚጀምሩ። አንደበታችን ሲከፈት እራሱ በምስጋና ነው አቤቱ እናመሰግናለን ብለን ነው የምንጀምረው። ስለዚህ ያደረገልን ስለሚበዛ ነው የምናመሰግን። አራተኛ እግዚአብሔርን የምናመሰግነው ሁልጊዜም እግዚአብሔር ትክክል ስለሆነ ሁሌም ልክ ነው። በህይወታችን ውስጥ አንድም ጊዜ ስህተት አይሰራም። ጊዜ በፍጹም ተሳስቶ አያውቅም፣ ተሳስቶ አያውቅም አይደለም። ተሳስቶ አያውቅም ይባላል ለሚሳሳት። ስህተት በፍጹም ለባህሪው የሚስማማው አይደለም። ትክክል ነው፣ ሁሌ ልክ ነው። በህይወታችን በሚፈጠረው ነገር በሀገራችንም ሊሆን ይችላል፣ በኑሯችንም ሊሆን ይችላል። ሁሌ ልክ ነው። ጊዜ አንድ ሰው ስተት ሲሰራ እናርመዋለን። መልካም ነገር ሲያደርግ ደግሞ እናመሰግነዋለን። አንድ ልጅ እግዚአብሔር ግን ከዚህ የጸዳ ፍጹም የማይሳሳት እውነተኛ አምላክ ነው። ስለዚህ እግዚአብሔርን ሁልጊዜ ከማመስገን ውጭ ሌላ እድል የለም። ልንነቅፎ አንችልም። ልናስተካክል አንችልም። ልናርመው አንችልም። ልክ አይደለህም እኔ አንተን በሆን ኖሮ ልንለው አንችልም። ስለዚህ በህይወታችን ውስጥ ባለው ውጣ ውረድ ምክንያት እግዚአብሔር ልናማርረው አንችል። ትክክል ነው። ትክክል ከሆነ ደግሞ የሚገባው ምስጋና ነው። በትንቢተ ናሆም ላይ እግዚአብሔርን ሲገልጠው ነብዩ ናሆም ምዕራፍ አንድ ቁጥር ሰባት ላይ እግዚአብሔር መልካም ነው፣ በመከራ ቀኑ መሸሸጊያ። እግዚአብሔር መልካም ነው፣ የመከራ ጊዜ መሸሸጊያ። የመከራ ጊዜ መሸሸጊያ ከሆነ መልካም ከሆነ ከማመስገን ውጭ ምን ምን አማራጭ አለ ዝም ብለን ነው የምናመሰግነው መልካም ስለሆነ የማይሳሳት አምላክ ስለሆነ ትክክል ስለሆነ እናመሰግነዋለን አምስተኛውና የመጨረሻው እግዚአብሔር የምናመሰግነው የጸሎታች አንዱ ክፍል ስለሆነ ጸሎት ስለሆነ አንድ ሰው ጸለየ ከተባለ ምስጋና ማብዛት አለበት ጸሎት ሶስት ክፍሎች አሉት። አንዱ ምስጋና ነው ሁለተኛው ልመና ነው ሶስተኛው ምልጃ መዝሙር ጸሎት ነው ከተባለ እነዚህ ሶስቱ ወይ ሁለቱ ወይ አንዱ አሉበት አንድ መዝሙር ጸሎት ነው ከተባለ የሚዘምረው ሰው ወይም የምንዘምረው እየለመንን ነው ወይ እያመሰገንን ነው ወይ እየማለደ እነዚህ ሶስቱ ያሉበት ነው ጸሎት እነዚህ ሶስቱንም መጽሐፍ ይነግረናል። ፊልጵስዩስ ምዕራፍ 4 ቁጥር ስድስት ላይ ጌታ ቅርብ ነው በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አሳውቁ እንጂ በአንዳች አትጨነቁ ይላል በጸሎትና በምልጃ ከምስጋና ጋር ልመናችሁን አሳውቁ ይላል ልመና አለ ምልጃ አለ ምስጋና አለ ለምኑት ግን ከምን ጋር ለምኑት ይላል ከምስጋና ጋር ሳታመሰግኑ አትለምኑ አመስግናችሁ ነው መለመን ያለባችሁ አማራሪዎች እንዳትሆኑ አመስግኑት ይላል የጸሎት አንዱ ክፍል ነው። ሰው ለጸሎት ሲቆም እግዚአብሔርን ማመስገን አለበት። ማህሌታውያኑ ጸሎት ነው እያደረጉ ያሉ ምስጋና ይበዘዋል። ልመና አለው እንዳዳንካቸው አድነን ይላሉ። ግን ምስጋና ይበዘዋል። ቅዳሴው ምስጋና ይበዘዋል። ማህሌቱ፣ ሰዓታቱ ምስጋና ይበዘዋል። ቅድም በነገርኳችሁ አምስቱ ነጥቦች ምክንያት እግዚአብሔር እናመሰግነዋለን። ስለዚህ ለምስጋና ቅድመ ሁኔታ የለንም ማለት